ሰላም ዩቱብ፣ ተደመረ ቤት ላይ ተመልሻለሁ። በዛሬ ቪዲዮ ቡክሬስት ሮሜኒያ ነው የምንገኘው። ዞር ዞር እያለን የሮሜኒያን ባህል፣ የኦልድ ታውንን፣ የቡክሬስትን ታሪክ ደግሞ እየሰማን ምግባቸውን እንበላለን፣ ፈታ እንላለን፣ አሪፍ ጊዜ እናሳልፋለን። ተከታተሉ። ወደ ቪዲዮ ዋው አጋሽ ለማንኛውም እንግዲህ የምንገኘው አሁን ቡክሬስት የሮሜኒያ ዋና ከተማ እዚህ ኦልድ ታውን ነው የምንገኘው። ኦልድ ታውን ማለት የቡክሬስት የመጀመሪያዋ ከተማ ማለትም እስከ መጨረሻ ብትሄዱ እስከ 18ኛው እስከ 16ተኛው ሴንቸሪ ወደኋላ ብትሄዱ የሮሜኒያ ኦልድ ታውን ከተማ የድሮዋ የመጀመሪያዋ ከተማ ነች። እዚህ ቦታ እንግዲህ ጓደኛዬ ና ስ ያዘው ዛሬ ካሜራማን አርግ ያለ እሱ እንደነገረኝ ከሆነ ይሄ ፓርት ከዚህ በኋላ አይፈርስም ብለኛል፣ አይደል ሶ አዲስ ከተማ ሮሜኒያ ላይ ሲገነባ ሌላ ቦታ ራቅ ያለ ቦታ ነው የሚገነቡት ማለት ነው። ስለዚህ ከ15ኛው ከ16ኛው ዘመን ጀምሮ ይሄ ቦታ እንደዚሁ እንዳለ ነው የሚሆነው። እንደምታዩት ሲያሳያችሁ፣ በስመ አብ የሚያምር የኢሮፕ አይነት ቢልዲንጎች አሉ። እንግዲህ ጋይስ ቀናችንን የምንጀምረው ካሩኩ ቤሬ የተባለ አንድ የሮሜኒያ ኦልድ ታውን ላይ በጣም ታዋቂ ምግብ ቤት ነው። ከ1879 ጀምሮ ለ145 ዓመት የቆየ ምግብ ቤት ነው። እዚህ ምግብ ቤት ብዙ ፌመስ አርቲስቶች ይሄዳሉ ቱሪስቶች እራሱ የመጡ ብዙ ጊዜ ይሄዳሉ እንደገና ደግሞ ቤቱ ስትገቡ ላይክ ሙዚየም እንደምትገቡ ነው የሚሰማችሁ ስለዚህ አሁን ካለንበት አንድ አሩ ነው 30 50 100 ሜትር ትላለህ እንደሚያክሰው እንሄዳለን ማለት ነው የሮሜኒያ ምግባቸውን እንሞክራለን የሮሜኒያ ምግብ ትንሽ ፖርክ ይበዛዋል ታዋቂ ምግባቸው ምንድነው ብሪባሩ ሰርማሌ ሰርማሌ እንግዲህ ጋይስ የሮሜኒያ ታዋቂ ምግባቸው ሰርማሌ ይባላል። ግን እሱ ምግብ ላይ ፖርክ ብዙ ይበዛዋል አይደል? ፖርክ ይበዛዋል። ስለዚህ ለኛ የሚሆን ነገር ካለ ገብተን እንበላና ከዛ ደግሞ ሙዚየሞች እንገባለን። ከዛ ደግሞ በጣም ያረጁ ጎጆ ቤት የሚመስሉ ቤቶችም አሉ፣ እዛ ደግሞ እንገባለን። በጣም አሪፍ ጊዜ ነው የምናሳልፈው። ተከታተሉ። አይ ጋይስ ወደ ሬስቶራንቱ ጋር እየሄድ ነው። ብሮ ላይክ አልዋሻችሁም፣ እዚህ አካባቢ ኦልድ ታውን ጋር ስትመጡ እንደ ስፔን እና ፖርቹጋል አይነት ስሜት አለው። ያው ምክንያቱም የሚታወቀው በኦልድ ታውን ስለሆነ ስፔንም የድሮ ፎቆች ነው ያሉት። በተረፈ እንዴት ነው ያ ምላላ ሲያሳያቸው እዛ ጋር ራሱ አትየው ያባበደ ነው። አይ ቲንክ ሬስቶራንቱ ይሄ ነው እንዴ። እንግዲህ ጋይስ እዚህ ጋር ሰዎች እየበሉ ነው። አዎ ሬስቶራንቱ እዚህ ነው፣ ግን ውስጥ አንተ ውስጥ ጨለማ ይመስላል። አይተኸዋል? አይ ቲንክ እዚህ ጋር ሪዘርቭ ማድረግ አለብን መሰለኝ። አይመስልህም? ሀሎ እንግዲህ ቼክ ልታደረግ ነው። ሁለት ሰው ውስጥ ብዙ ጊዜ ቀጠሮ ማሳየዝ አለበት። ለማንኛውም ሁለት ሰው እንገባና የአንድ የሮሜኒያ ነገር ካለ እንሞክራለን። ፖርክ የሌለው ፖርክ የሌለው። ፖርክማ ማነው ይበላሉ። እንግዲህ ጋይስ ውስጥ እየገባ ነው አቸው በጣም ነው ነው ኦ ማይ ጋድ የሞተ ቦታ ውጭ አይሻላልም? ደንጅን ውስጥ ነው የገባነው። አይ ጋይስ እንግዲህ አሁን ካሩኩ ቤሬ ሬስቶራንት ገብተናል። ታች ሆነ ነበረ ግን ጨለመብን ለመብራት ስለዚህ ከላይ መተናል። ኦ ማይ ጋድ በጣም የሚያምር ቤት ነው። ዲስ ኢዝ ላይክ የሆነ የድሮ ሆቴል ነገር የለም፣ እንደዛ ነው የሚሰማው የድሮ ሆቴል አይነት ቫይብ አለው። ስለዚህ ምግብ እናዛለን፣ ቀመስ ቀመስ እናደርግና ወተን በድጋሚ ሮሜኒያ ዞራለን። አሪፍ ጊዜ ነው የምናሳልፈው። ትረስሚ ሳልማሪ ኖ ጀስቢ አንተ ምንድን ነው? አይ የሮሜኒያ ምግብ ለሞክር ነበር ግን ሁሉም ፖርክ አለች። አንደኛው ምርብር የሚባለው ስሙ ሳርማሊ የተባለው ምግብ ግን ስጋ አለበት፣ ግን ከፖርክ ጋር የተደበላለቀ ነው። ግን ምንም አማራጭ የለኝም። ሶ እና ፖርክ ሁሉም ነገር ሁሉም ላይ። እሷ ራሱ እኮ ፖርክ የሌለው የሮሜኒያ ምግብ ስራ ጨነቃት። ደግሞ አንተ ንቱ ሜኒው ምን ያክላሉ? እግዲህ ጋይስ እንደምታዩት ምን አባቱ ያክላል። አንተ እንጀራ የላችሁ? እግዚአብሔር ጨነቀኝ እኮ ምንድን ነው ማዘው አይ ጋይስ እንግዲህ ምግባችን መጥቷል። የኔ ሳልመን ነው ያዘዝኩት፣ ግን አጠገቡ ያለው ምን እንደሆነ አላውቅም። አንተ ከዛ ቺፕስ አለ። የአንተ ምንድን ነው? በርገር አዎ። የእሱ ደግሞ ዋጊው በርገር ማለት ነው። አይ ጋይስ ምግባችን መጥቷል። አይ ጋይስ ሳልመን እንግዲህ ነው። ለማንኛውም ጋይስ እንግዲህ፣ አይ ጋይስ እንግዲህ ምግባችንን በላ በላ እያደረግን ነው። በጣም አሪፍ ቤት ነው፣ የሚያምር ቤት ነው። እንግዲህ ቡክረስት ከመጣችሁ እንዳትቀሩ፣ ያበረ ቤት በጣም ያምራል። እንግዲህ ካሜራማኑም ይብላ ለማቆም ቸኩሏል። ቪዲዮን በድጋሚ ተከታትሉ። አይ ጋይስ ለማንኛውም በላን፣ ጠጣን፣ አሪፍ ምግብ እየወጣን ነው። በስማ አንተ ውጭ ያለው ይበዛል አይደል ከውስጥ በጣም ብዙ ሰው ነው ያለው ውስጥ። ኦኬ ሮሜኒያ ንፋስ ንፋስ ንፋስ አንተ ግን በጣም የሚያምር ቦታ ነው ያለው። ኦ ማይ ጋድ አይተዋል። ከላይ እዚህ ውስጥ ነው የበላ ነው። ዋው የወላች የሮሜኒያ ምግብ ለመሞከር ብለን ነበር የመጣ ነው። አልተሳካለንም። በስስ ኬ ይነው ንዞራ አዎ ጥሩ ምግብ በልተናል። በተረፈ ግን የወላች ይህን ይመስላል። ሬስቶራንቱ በጣም የሚያምር የሚያምር ፎቅ ላይ ነው ያለው እና 145 ዓመት በላይ ማለት አስበዋል እኔኮ ገና 45 ዓመት አልሞላኝም። እሺ እዚህ ጋር ቤተ ክርስቲያኑ ያለው የኦርቶዶክስ ነው አይደል? በጣም ሮማንያ የኦርቶዶክስ ሀገር ነች። በጣም የኦርቶዶክስ ሀገር ነች። ሶ የፋሲካ ሲከበር እንዴት ነበር እዚህ? አሪፍ ነበር። ፋሲካን እንደ ኢትዮጵያ እንትን ይላሉ። ይሄ ምንድን ነው የሚባለው? ማክፈል የሚባለው አይነት ነገር አላቸው እና ሁሉም ላይክ ፈጣሪ ተነስቷል በሚባልበት ሰዓት ነው ወደ ቤታቸው የሚሄዱት፣ እና እንዳለ ይህን ምንተ ስትሪት እንዳለ ሻማ ይዞ ነው የሚሄዱት፣ ቤታቸው ድረስ። እንደዛ ነበር ባለፈው ሳምንት። ዋው አንተ ብኖር አሪፍ ነበር። በጣም አሪፍ ታየው ነበር። ዋው በጣም ደስ ይላል። ሶ አሁን እዚህ ሮሜኒያ ላይ ቤተክርስቲያን ያለ የሀበሻ ኮሚቴ የለም አይደል? የሀበሻ እስካሁን የለም። ሄሎ ታንኪ ታንኪ። ሶ አዎ እየሞከራችሁ ነው። አዎ በጣም አሪፍ። ምክንያቱም ያ ምንድነው፣ ብዙ የሀበሻው ፖፕሌሽን ብዙ አይደለም አይደል? ይሄን ያህል አይደለም ያው ከዚህ በኋላ ግን እየበዛን እየሄድ ነው በፈጣሪ ፍቃድ በቅርቡ የሆነ ነገር ይኖረናል። አሜን አሜን። እሺ በድጋሚ አንድ ጥያቄ ያው የቅድሙ ጥያቄ ከሮሜኒያ በጣም የምትወደው ነገር ምንድን ነው? ኦኬ እኔ የተስማማኝ በዬ ማስበው አንድ በጣም ሴፍ ነች። ምንም የሚያስፈራ አይነት ነገር የለም። እንቅስቃሴ አለ። ሲቀጥል ደግሞ እንዳየውነ ኖሮ ወርዝ ያደርጋል። ባለፈውም እንደነገርከንም ውድ አለም ነው ምትለ ደግሞ ወይዘሩ ከኢትዮጵያ ቃ ይህ ያል የተራራቃል አንድ ሌሎች ኢሮፓ ጋር በጣም ዝናብ ብርድ አይደለም። ዊንተር ላይ ረጅም ጊዜ እንትን አይደለም ይሄ ስኖ ምናምን አይኖርም። ኦኬ አንተ እንዴት ነው የሚጫወተው? ያምራል፣ በጣም ደስ ይላል። ኦኬ ሰው አሁን እዚህ ያለንበት ቦታ ላይ በማታ በኋላ አሁን ብንመጣ እንዴት ነው? በጣም ብዙ ሰው ይበዛል፣ በጣም ስዊቱ በጣም ይሞላል። ምን ታያቸው መንገዶች ይሞላሉ

እዚህ ሀገር በጣም በቃ የናይት ላይፍ ምናምን ሀይለኛ ነው በለኛ በጣም። በዚህ አጋጣሚ ጋይስ ከዛሬ ከመጣዋቸው ቱሮች ከዛሬ ከመጣዋቸው ሀገሮች ሀይለኛ ናይት ላይፍ ያየሁት ሆንኮንግና ስፔን በቃ እረፍት የለም። ሰኞ ማክሰኞ ምናምን ወፍ። እንግዲህ ጋይስ አሁን የምታዩት ከግራም ከቀኝም ሬስቶራንቶች አሉ። አሁን ቀዝቀዝ ይላል፣ ማታ ግን ድብልቅልቅ ይላሉ ምትለዋል። ማታ በቃ መጫወት ላይ ነው ታንክ ዩ በስማ በስማ እዚህ ሀገር ምንድነው ብዛት የምትመገቡት ላይ የሚመገቡት እንደ እነሱ ላይ ፖርክ ስጋ ነክ ነገር ስጋ ነክ ነገር ነው ኢቨን ፋስቲንግ እንዳላችሁ ነገር ያን ታንክ ዩ ምን አላችሁ ጾም አላችሁ እንዴት ጾም እንደ ኢትዮጵያ ይጾማሉ ይጾማሉ አራት ቀን ልጅ በተረፈ አሁን ኦልድ ታውን ያለ ነው በድጋሚ እነኚህ ቦታዎች ብትመጡ ደ ሞስት ኬኦቲክ እየተገፋፋችሁ ነው በማታ የምትሄዱት ስለዚህ አሁን ቀጣይ ቪሌጅ የተባለ አንድ ሙዚየም አለ እዛ ቦታ እንሄዳለን ትንሽችን ቦታ ከመውጣታችን በፊት እናሳየችው ብለን ተከታተሉ በድጋሚ እሺ አሁን ደግሞ ሌላ ጥያቄ ለካሜራማናችን ኦር ደግሞ ለዮቶር የሮሜኒያ ነዋሪ ለሆነ ሰውዬ ከሮሜኒያ ማትወደው አንድ ነገር ምን አይመችህም ስ እዚህ ሀገር ማትወደው አሩን ነው ሰው ሊሆን ይችላል ምንድነው የማይመችህ ከሮሜኒያ

እዚህ ጋር ጫማ ቤት አለ ምንድን ነው ደንክ ሻፕ ይላል ወደ ወደዛ እንሂዳ በቃ ኡበር ጠርተን አይሻልም እዛ ጋር መጠራት እንችላለን በቃ ይሻላል አሁን ደግሞ ከኦልድ ታውን ከተማ የድሮ ከተማ ወጥተን አሁን ደግሞ የምንገኘው ቪሌጅ ሙዚየም ነው። ሶ ቪሌጅ ሙዚየም ማለት በድሮ ጊዜ የነበሩ የሮሜኒያ የባህል ቤቶች የባህል ማለት ካልቸራል የሆኑ በድሮ ጊዜ የነበሩ ቤቶች ከሌላ ቦታ ተለቃቅመው አሁን እዚህ ሙዚየም ውስጥ ይገኛሉ። ውስጥ ገብተን እንግዲህ ስለ የድሮ የሮሜኒያ ቤቶች ታሪክ እንማራለን ማለት ነው። በድጋሚ ተከታተሉ፣ ከጃኒ ጋር ሙዚየም ያለ ነው። ሙዚየም አሳያችሁ ሙዚየል ናሽናል አልስቱሊ ዲሚትሪ ገስት ምናምን ነገር ይላል። አሁን እዚህ እንትን ኃይለ ስላሴ ወርደው ምታየላገኝ ይችላል። በዚጋ አረ በዚጋ ይመስለኝ በዛ ነው ነው ሮን ምናምን ስለሆነ ኦኬ፣ አይ ጋሽ ለማንኛውም ወደ ውስጥ እየገባን ያለ ነው ማፑዬን ይመስላል። በጣም በጣም ዘ ቦታ አንድ ሺህ ስኩዌር ነው እንግዲህ፣ ቦታው ወደ አንድ ሺህ ስኩዌር ይሆናል። በጣም ሰፊ ቦታ ነው ያለ ነው። በቀኝ እንገባና እንዞራለን ማለት ነው። በድጋሚ አባይዘው የሆነ ደብረ ዘይት ምናምን ያለው እየተሰማ ነው። ወደ በኋላ ላይ ከተቻለ የሆነ እኔ ምን ምን እንደምፈልግ ልብሱን ለብሽ መጨፈር ነው የምፈልግ፣ የሮሜኒያ ባህላቸው ማለት ነው። የመጣ ነው እና ምን አባቱ እና በጣም ብዙ ቱሪስት አላችሁ። እኛ ብቻ ነን ጥቁሮች። አንተ እዚህ ጋር አንድ እንደዚህ ቤት አለ። በፈጣሪ እ አይ ቲንክ እንደ አርባ ምንጭ ነው ከምር፣ የሆነ ቋንቋቸው ነው። ግማሽ የተቀበረ ቤት ነው። ሃፍ ቤሪድ ሃውስ ማለት ግማሽ የተቀበረ ቤት ማለት ነው። ኃይለኛ፣ በጣም ኃይለኛ ንፋስ የነበረ ቦታ ላይ የነበሩት እነኚህ ቤቶች እዚህም ንፋስ አለ። ግን ድሮ ኖሚ ር ግማሽ የተቀበረ ማለት ቤቱ ልሪ ጎርጉደ መሬት ጎርጉደ ቆፍረ ቤቱን ከዛ ነው ቤቱ ወረታችን የሚሰራው ማለት ነው። ቤቱ ኖርማል እንደዚህ አይደለም። ወደታችን የምትገባው ቤቱ ስገባ በሁሉም አቅጣጫ ወደታችን ገባ ማለት ነው። ቤትን ስዘጋ አንተ በቃ መሬት ስር ነው ያለው ማለት ነው። በጣም እዛኛው ውስጥ መግባት እንችላለን። እንገባና እናሳ ካሜራማን። እንግዲህ ጋይስ፣ ይሄኛው ቤት ዝግ ነው ውስጡ ማለት ነው። ይሄኛው ግን ከፍት ነው። የሚቻል ከሆነ እንግባ። እንዲሁም አንድ ሰው አለ እናት ኤ ማለት ግማሽ በሪድ ነው ምክንያቱም አይተዋል ግማሹ ውጪ ነው ያለው። ስገባ ማለት ነው ስገባ። ጋይስ እንደምታዩት እንደምታዩት እችኛዋ በር ገና ስትገቡ ግማሹ ከላይ ነው ያለው። ግን ከገባችሁ በኋላ ለርሊ አንተ፣ መሬት ከመሬት ወጫ። አሁን እኮ እዚያ ጋር ብትሄድ ቤቱ ከቁመት በታች ነው በታች ነውና፣ ይኸውልህ፣ አንድ ቁጥር ኢንትራንስ ሩም ነው መግቢያው። ሁለት ቁጥር ደግሞ ኪችን ነች። ሶስት ቁጥር ደግሞ መኖሪያ መኖሪያ ክፍሉ ሊቪንግ ሩም ነው ማለት ሳሎን ነው ማለት ነው። በፎቶ ስናየው ይሄን ይመስላል። ኢፍስ ፖሲብል እንግባ መሰለኝ አይደል ግቢው ይሄን ይመስላል። በጣም አንተ ደስ ይላል፣ ግን ያምራል፣ ያምራል ያው ትስ ላይክ ኖርማል ቤት እኮ ነው፣ ግን የክፍለ ሀገር ቤት አይመስልም እኮ በጣም የባላዊ እቃዎች አሉ። በጣም ደስ ነው። በዛ ኩላ ይተዋል። ሊቪንግ ሩም እንትኑ ኪችን እኮ ነው። ይሄ ኪችን ነው፣ ከዛ ሊቪንግ ሩም አለው። ሊቪንግ ሩም እዚህ ውስጥ ማለት ነው። ከዛ አሁን ያለንበት ደግሞ ኢንትራንስ ነው። እንውጣ። በጣም የሆነ ናሽናል የሆነ ነገር አለ ኢትዮጵያ ላይ የሚመስል ነገር አለ። ለምንድን ነው አሁን እዚህ ቤት እንደዚህ የማይገነባው ሌላ ቦታ? ወይስ አያውቁትም ነው እኛ ወደ ታችን የሰራ ነው ሀፋፍ አለ። ሙሉ ለሙሉ ወደ ታችን የሰራ ነው ቤት። አሁን እያየሁት ምንድን ነው የሚያ፣ አሁን ይሄን ለስራ ቢሉ አሁን የሆነ ገጠር ላይ ምናምን አይሰራም። እንደዚህ አይነት ቤት ይሰራል አሁን ለምሳሌ በቃ የሆነ ዱላ ዱላ የቆመ ጎጆ ቤት ትንሽ ካለች እና ይሄ አረሙ ነው። አንተ እውነት አንድ ወር እዚህ ጋር ስለ እንትን አልልህም፣ ግን በጣም መጥፎ እንዳየሁት እኮ ለካ አሎርም ጭራሽ ለምን አለም አይሰብርም ምናምን ብትል እንትን የምትልበት ዓይነት ቦታ አይደለም። በተረፈ ለማንኛውም ወደ እዛች ጋር መስኮቱን ምናምን እናሳያቸው። መስኮት አለው፣ ብርሃን የሚገባበት ቦታ አለው። አዎ ይኸውልህ ቁመቴን አየኸው፣ ከመስኮቱ በላይ ነኝ። መስኮቱን ለማየት ዝቅ ነው የምንለው፣ አይተኸው።

ናራስ ና አይሰጣም ቅድም ያየነው ቤት ማለት ነው። ይሄኛው ቤት ከውጪው ከጀርባው ይሄን የሚመስለው። አሁን አንተ መንገድ ላይ እየተጓዝክ እቺ እንትና ከሌለች አሁን ቤት አየው ብለ ታስባል? አላስብ። ግን በ19ኛው ክፍለ ዘመን ወደ መጨረሻ አካባቢ ከዚህ ቤት ወጥተው ወደዚህ ቤት ገብቷል ማለት ነው። ሶ አክቹሊ ምንድነው የተደረገው በሀያኛው ክፍለ ዘመን ላይ ወደ እነዚህ አይነት ቤቶች መሸጋገር ጀመሩ። ከነዚህ አይነት ቤት እየወጡ አኗኗራቸው ወደዚህ እነዚህ አይነት ቤቶች ማድረግ መጡ ማለት ነው። ሶ ካስታወስክ እኔ አሁን እንደዚህ አይነት ቤቶች አይተህ ታውቃለህ? ኢትዮጵያ ውስጥ በጣም ብዙ ቤት አይቻቃለው። ፒያሳ ይበዛል። ፒያሳ ይበዛል። ፒያሳ ይበዛል። እኔም አዋሽም አይቻለው። ያው አዋሽ መልካሳ ከአዳማ ቀጥሎ እዛ እንደዛ አይነት ቤቶች ብዙ አሉ። ይሄኛው ቤት በውስጡ አምስት ክፍል አለው። ቤዝመንት ቤዝመንት አለው። አንተ ያ ቤዝመንት ቨርናዳ ምንድን ነው? ቨርናዳ ናቮየር። በጣም የሚገርመው ይወል ሶ በይሄኛው ፎቶ በ1936 የተነሳ ፎቶ እዚህ ቦታ ላይ እቺን ቤት አያት። እዚህ ጋር ያቺን ታሳየልኝ በእና ኡህ እና ደግሞ በዚህ አጋጣሚ አሮንቲንክ ውስጡ መግባት የምንችል አይመስለኝም፣ ግን ውስጡ ይህን ይመስላል። በጣም ነው የሚያምሩ። አይተዋል። ቬሪ ቬሪ ቢዩቲፉል ራይት ቬሪ ማች። ቬሪ ቬሪ ማች። ሶስተኛው እንትን ይላል ፎየር ማለት ስላይክ ይ እቃ ምና ምታስቀምጥበት ትንሽ ክፍል የለችም ጫማ ኮት ምና ምታስቀምጥበት እንደዚ አይነት ክፍል አለው። ሶ ወደ ውስጥ ንግባ እንግዲህ። የወላችሁ እንዴ! ምንድን አራቀልድ ቤዝመንቱ ልርግ። አንደርግራውንድ ነው ማለት ነው። ይ በጣን የሚገርመው አንተ እስቲ ና በዚህ ይህ ደግሞ ጋርደን ነው። የውሻ ቤት አለች። በናትህ እነኚህ በድሮ ጊዜ እርግብ

የራቢት ሀች የጥንቸል መኖሪያ አላቸው ማለት ነው። ግቢ ውስጥ በተረፈ በጣም በጣም ሶ አሜዚንግ ላይክ ብዙ ነገር እያየውበት ነው። አይ ቲንክ በጣም ብዙ ቤቶች አሉ። ሶ ዞር ዞር እያለ ነው። በድጋሚ አሁንም የሮማኒያ የድሮ አኗኗር የሚያሳይ ሙዚየም ያለ ነው። በድጋሚ ዩ ኖ ፈታ እያላችሁ ሰብስክራይብ እያረጋችሁ አትጨናነቁ። አይ ጋይስ እንግዲህ አሁን ደግሞ የምንገኘው የኦርቶዶክስ ቸርች ነው ማለት ነው። በሮሜኒያ በድሮ ጊዜ የነበረ በድሮ ጊዜ ስንል ማለትም በ1773 የተገነባ ዋረስ በጣም ይገርማል። ስለዚህ በጣም አሁን አሳያችኋለሁ። በጣም የምታምር የኦርቶዶክስ ቸርች ነች። በጣም በጣም በጣም ደስ አሚን የሆነ የድሮ ፊልም ላይ ያሉ እየመሰለኝ ነው። ምክንያቱም አሮ ነው ላ የድሮ ፊልም እንዴት ለበር ሆረር ፊልም ላይ ነው ብዙ ጊዜ እንደዚህ አይነት ቤቶች ምናምን አይደለ? እንደዛ ነው የምናየውና፣ ይሄ የምታዩት እንግዲህ የኦርቶዶክስ ቤተክርስቲያን ነው ማለት ነው። ስለዚህ አሁን ውስጡ እንገባለን። አክቹዋሊ በጣም ደስ የሚለው ወይ በዚህ አጋጣሚ አሁንም አቲን ከነገር ኳቸው አላቅም፣ ይሄ ቦታ ያለንበት ቦታ ሙዚየም ነው እና ድሮ ከነበሩበት ቦታዎች እየነቀሉ አምጥቶ ነው እዚህ ብዙ ጊዜ ለሙዚየምነት የሚቀርቡት። አሁን እንግዲህ የኦርቶዶክስ ቤተክርስቲያን እንገባለን ማለት ነው። ተከታተሉ። እንግዲህ ጋይስ ንግባ። ውስጥ በፈጣሪ በጣም የሚያምር ደስ ሲል ናትክ አንተ። የቤተ መቅደስ ውስጡ እዚያ ያሉ በጣም የሚገርም መቀመጫዎች አሉ፣ እዛ ጋር ዳርና ዳር ላይ አንተ። እንዴት ነው ሽታው ቁጭ የቤተክርስቲያን ቤተ መቅደስ ውስጥ ውስጥ መቅረጽ አይቻልም፣ ብናሳያችሁ በርምብ ደስ ይላል። አንተ ምን ነው ሮማ ነው። አሁን ላይ በጣም መግባት ፈለግኩ፣ እግዚአብሔር እና ዞር ዞር ንበር። በተረፈ ሶ መጀመሪያ የአንደርግራውንድ ሀፍ ቤዝመንት ነው ሀፍ አንደርግራውንድ ቤታቸውን አየን። ከዛ ደግሞ ኖርማል ቤታቸውን አየን። አሁን ቤተክርስቲያናቸውን አይተናል። ከዚህ በኋላ ደግሞ ለየት ያለ ነገር ካየን እናሳያችኋለን። በድጋሚ ጃኒኒ ሰብስክራይብ እያደረጋችሁ አይ ጋይስ፣ እንግዲህ አሁን ደግሞ ሌላ ኢንትረስቲንግ የሆነ ነገር በድጋሚ ውሃ ማውጫ

አሳያቸው ሰዋን ይህም በእንጨት እንትን ብሏል። አባዬ ስልኬን እንትን ብሏል እና በቃ በድሮ ጊዜ ውሃ የሚያወጡበት ውሃ ማውጫ የነበረ ነው። ኃይለኛ እንጨት ነው። አንተ እንጨት ነው ግን በጣም በጣም ምን አጋይስ ለማንኛውም፣ አሁን ደግሞ ደሞ እንግባ ዝም ብለን እና እንግባና ኤክስ ኡ አት የከብቶች እንትን ነው መሰለ ፈረስ ምናምን ትራንስፖርት ይጠቀሙበት የለ እዚህ ነው የሚያሳድሯቸው። አሁን ግብደ ከቤቱ ወለጥ ከቤቱ ወጭ ወለጥ ኡ እናረም የ የጋሪ ጋሪ ነው አይደል? አንተ እግዚአብሔር ላይክ ማረም ላይክ በጣም ደስ ይላል። ለምን ታውቃለህ? ይሄ ይሄ ላይክ ቤቱን አየዋር ና፣ ደግሞ ወደዚህ ተመለስ። ሌላ ሀገር እየመሰለኝ ነው። ቅድም ኦልድ ታውን አይተናል፣ የሮሜኒያን ዲስ ኢዝ ግን በጣም ትልቅ ነው። ይሄ ጋሪው በጣም ትልቅ ነው። ይሄንን ነበረ ፈረሶቹን ይገፋል። ኖ ኖ ኖ ኖ ኖ፣ ልብ ማለት አለብህ። ባይ ዘ ወይ ፈረሶቹን ልብ ብላ። ይታችኋል በጣም ትልቅ ፈረስ ናቸው። በጣም በድሮ ጊዜ አንደኛውን እራሱ የሞተብኝ ፈረስ ድሮ እዚህ ጋር ነበር የማደርገው እና ደግሞ ካሜራውን ሳቆመው አንዱ ማኒ ጋል አላለኝም ነጩ ወይ ብላኪ አይ ለማንኛውም፣ የት አካባቢ ነው ያለ? ነው አሁን ኦልድ ታውን የ በጣም አንዳንዶቹ ናይስ ናቸው፣ ደስ ነው የሚላቸው ስትላቸው ነው ጋ እየገባ ነው ወደ ውስጥ ለውስጥ ያበረ ያበረ ቦታ ነው እንግዲህ ምንድን ነው፣ ከሬስቶራንት ባህር ናቸው እያሉት

ያወላችሁ ጋይስ የዞርን ነው ያዘው ሮሜኒያ በማታ አለ። ቤቶቹ ምናምን በጣም ያማምራሉ። እዛ ጋር ላይ ጋር የሆነ በቃ ይሄ ትልቅ ሰው ራሱ ይዘ ብንመጣ እንትን ማለት እዛ ጋር ቤተ ክርስቲያን ያለው ይህ ትልቁ ወጥ ይሄ ምንድነው ቦታው፣ ኦልድ ታውን ግን አሁን ከዚህ ከክለቦቹ ምናምን እዚ ጋ ቤተክርስቲያን ነው ማለት ነው። ኦኬ ኦኬ። ይሄ ደግሞ ሌላ ነው ተናል በዚህ አልመጣ ነው እ ኦኬ ምንድን ነው ይሄ? ኖሚ ይባላል የብላኮች ቤት ነው፣ ግን አንድ ጥቁር አይታየኝም እንጂ ኦኬ

አሁን ወደ አስፋልት አካባቢ መተናል። እዚህ አካባቢ በጣም ብዙ ለግዠሪ መኪና ነው ያለው። አባቴ መንገዱ ጠጣጣጣ ጠጣ እ ብጋታታ አትታይም አንተ ብጋታታ እኔ ሳለ ዳማ አልሞትም ትላለህ ግደለኝ። እንደ እንደ እንደ እንደ እንደ ምን ደርሰህ መስሎኝ የዣንጥላ ቦታ ነው የምንመጣው፣ ነው የሚለኝ እንግዲህ። ሁላችሁ ሮሜንያ ስመጣ ዣንጥላ ገብቶኛል። ፖርቹጋል አለ የዣንጥላ ቦታ ፒንክ አምብሬላ ነው የሚባለው እና ላይክ በፒንክ ነው እንዳለ፣ ቦታ አስፋልቱ ፒንክ ነው። ቁጭ እራሱ፣ ማርያም ቁጭ እራሱ ያው የፖርቹጋሉን ቪዲዮ አላየም፣ ከታዲጋ ሰርች ቪዲዮ ፖርቹጋልን በባጃጅ ዞር ምናምን በቱም ቱክቱክ እየዞር እና ይሄ ዣንጥላ ቦታው ቁጭ ነበር። አያችሁት ጋይስ ጨረስ እንዳትለኝ